ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች እያላችሁ በሰላማችሁ ይብዛ። ለዛሬ ይዤላችሁ የመጣሁት የአማርኛ ፊደላትና ቃላት ማለት ነው። ሁሉንም በአንድ አድርጌ ነው ያመጣሁላችሁ። እዚህ ጋር ፊደላቱን እያንዳንዱ ፊደላት እዚህ ጋር አምነብላችሁ እና በእነዚህ ፊደላት መሰረት እዚህ ጋር ቃላት መስርቼላችኋለሁ ማለት ነው። በእያንዳንዱ ሁለት ሁለት ቃላት መስርቼላችኋለሁ ማለት ነው። ስለዚህ እናንተም እስከ ቪዲዮ መጨረሻ ድረስ አብራችሁን ትቆዩበትና እየጋበዝኩኝ ለቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ እያደረጋችሁ ለጓደኞቻችሁ ሸር እንድታደርጉ ምክንያቱም ወሳኝ የሆነ ትምህርት ስለሆነ የደወል ምልክቷን እየተጫናችሁ በሌላ ሰዓት የምለቃቸውን ቪዲዮዎች ለማየት እንዲጠቅማችሁም ስለሚያገለግላችሁ ሳብስክራይብ አድርጉ ማለት ነው። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ኦንላይን መማር የምትፈልጉ እዚ ጋር ስልክ ቁጥር አስቀምጨላችኋለሁ ሁለት ሀምሳ አንድ ሁለት ሀምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት ሁለት ሃምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት። በቴሌግራም ኢሞ ዋትሳፕ ሃይ በሉኝ ትምህርታችሁን ትጀምራላችሁ ማለት ነው። ቴሌግራም፣ ኢሞ፣ ዋትሳፕ በተመቻችሁ ሰዓት ነው የምትማሩት። አማርኛ እንግሊዘኛ፣ ጠዋት ላይ መማር የምትፈልጉ ቀን ላይም ማታ ላይም በሚመቻችሁ ሰዓት እናንተ እያመቻቻችሁ ስራ ሲጨርሱ መማር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው መደወል ብቻ ነው ማለት ነው። አሁን ቀጥታ ወደ ቪዲዮ ሊሄድ ና ቪዲዮውን በደንብ አድርጌ ላንብብላችሁ። መጀመሪያ ፊደላቱን ነው የማነብላችሁ። ፊደላቱን ካነበብኩላችሁ በኋላ መጨረሻ ላይ ቃላት መሰረትላችኋለሁ ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ፣ ወደኋላ ልመለስ። ሶ፣ ስ፣ ሴ፣ ሳ፣ ሲ

ቦ ቦ ብ ቤ ባ ቢ ቡ በ። እሺ ቀጣዩን አምስተኛ ጋር ሲሄድ ስክሪፕት ወልቀይርላችሁ እዚህ ጋር ቨ ቩ ቪ ቫ ቬ ቭ ቮ ቮ ቭ

ይላል ማለት ነው። አሁን በደንብ አድርጌ ፈጠን አድርጌ ለአንብላችሁ ደግሜ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሺ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ቨ ቩ ቪ ቫ ቬ ቭ ቮ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ይላል ማለት ነው። በደጋግሞ ያነብኩላችሁ እናንተ እየደጋግማችሁ አንብቡት። አሁን ቃላት ነው የምንመሰርት ማለት ነው እያንዳንዱን ቃላት ስንመሰርት እዚ ጋ የሰቤት ሴት ሴት እዚ ጋ ሴ የሚል አለ፣ የተቤት እዚ ጋ ት አለ በአንድ ላይ የምንመሰረትን ማለት ነው። እዚ ጋ ሴ እዚ ጋ ት በአንድ ላይ ሴት ሴት። እሺ ሌላ ደግሞ የሰቤት ሶ ስ ት ይላል። እዚ ጋ ሶ እዚ ጋ ስ እዚ ጋ ት አለ ማለት ነው። በአንድ ላይ ሶ ስ ት ሶስት፣ ሴት፣ ሶስት። ሁለተኛ ሻ ሺ ሻሽ። የሸ ቤት ነው አራተኛው ሻ፣ እዛ ስድስተኛው ሺ። በአንድ ላይ ሻ ሺ ሻሺ ሻሽ። ሌላው ሺ በት ሽበት። እዚ ጋ ሺ አለ፣ እዚ ጋ በ አለ፣ እዚ ጋ ት አለ በአንድ ላይ ምን ይሆናል ማለት ነው? ሺ በት ሽበት፣ ሺ በ ት ሽበት ይላል ማለት ነው። እሺ፣ ቀጣዩ ቅ ቤ ቅ ቤ። የቀቤት እዚህ ጋር ቅ ይኸው፣ የበቤት እዚህ ጋር ቤ ይኸው። በአንድ ላይ ቅ ቤ ቅ ቤ። እሺ፣ ቀበቶ ቀበቶ ቀ በ ቶ የተቤት መጨረሻው ቶ ስናነብ ነው የምናገኘው። ይንን ቀ በ ቶ ቀ በ ቶ እንላለን ማለት ነው። ቀጣዩ በሶ በሶ። በ ይኸው እዚህ ጋር የሰቤት መጨረሻው ሶ ይኸው እዚህ ጋር። በአንድ ላይ በ ሶ በሶ እንላለን ማለት ነው። ሌላኛው ቤተሰብ ቤተሰብ ቤተሰብ። እንደገና መተን ነው ማለት ነው የት የት እንደሚሄድ እዚህ ጋር ቤተሰብ ተመልሼ ማለት ነው። ቤተሰብ ቤተሰብ። ቪላ ቪላ የበቤት ቪ ቪላ። እዛ ደግሞ ቬሎ ቬሎ ቪላ ቬሎ ቪላ ቪላ ቬሎ ቬሎ የለቤቶችን ባለፈው ሳምንት ከሠራነው ቪዲዮ ስላለ ማለት ነው። ቪላ ቬሎ እሺ። ቱታ ይላል ይሄኛው። ቱታ ቱ ይኸው ታ ይኸው እዚህ ጋር በአንድ ላይ ቱታ ቱታ። እሺ። ተልባ ተልባ ተ የለቤት ል አለ የበቤባ በአንድ ላይ ተልባ ባ እዚጋ ተቀምጧል ማለት ነው። ስለዚህ ተልባ ተልባ ብለን እንትንላለን። የመጨረሻው ቹቹ ቹቹ፣ ማለት ችንቸን ሁለት ጊዜ ስንጽፋት ማለት ነው። ቹቹ ቹቹ ቹቹ። ሌላው የመጨረሻው ቺብስ ቺብስ፣ የቸቤት ስድስተኛው ቺ፣ የበቤት ብ፣ የሰቤት ስ በአንድ ላይ ምን ይሆናል ማለት ነው ቺ ብስ ችፕስ፣ ቺፕስ ብለን እናነባለን ማለት ነው። ስለዚህ በደንብ አድርጋችሁ እየደጋገማችሁ እዩት። ሴት፣ ሶስት፣ ሻሽ፣ ሽበት፣ ቅቤ፣ ቀበቶ፣ በሶ፣ ቤተሰብ፣ ቪላ፣ ቬሎ፣ ቱታ፣ ተልባ፣ ቹቹ፣ ቺፕስ ይላል ማለት ነው። በደንብ አድርጋችሁ እዩት። ለዛሬ ይበቃኛል። መልካም ቀን፣ መልካም ጊዜ። ቻው።